እውቅናዎች መልካም ናቸው። እንደ ሀገርም አንድ አካል ለራሱም ለሀገሩና ለዓለም አቀፉ ማህበረሰብ የሚጠቅም ስራ ሲሰራ ያ ስራ ደግሞ በሚመለከታቸው ኦርጋናይዜሽኖች እውቅና ሲያገኝ አይ ቲንክ ተጨማሪ ስንቅ ይሆናል፣ ያበረታታል። እና በአረንጓዴ አሻራ መርሃ ግብርም የሆነው ይሄው ነው ብዬ ነው የምወስደው። አለማችን በጣም ትልልቅ እነዚህ ግራንድ ቻሌንጅስ የምንላቸው ወይም ተግዳሮቶች ገጥሟት፣ አለም ሁሉ ትግል እያደረገ ነው፣ እነዚህን ተግዳሮቶች ለመፍታት ማለት ነው። አንደኛው የአየር ንብረት ለውጥ ነው። ሁለተኛው የመሬት መራቆት ወይም ደግሞ የተፈጥሮ ሀብት መጎሳቆል እና አጠቃላይ ከዛ ጋራ ተያይዞ የሚመጣው ይሄ የስርአተ ምህዳር ችግር ላይ መውደቅ እነዚህን ችግሮች በጋራ እንፍታ የሚል ሰፊ ውይይት በርካታ አመታት የዘለቀ ሲደረግ ነው የቆየው። ያንን ውይይት ተቀብላ ኢትዮጵያ ሀገራችን አንደኛ እነዚህን የገጠሟትን ችግሮች ለመፍታት ማለት ነው። ችግሮቹ ሪል ናቸው። የደን ምንጣሮ መሰረታዊ ችግር ነው። የብዛ ህይወት መጥፈት መሰረታዊ ችግር ነው። ከዚህ ጋር ተያይዞ ደግሞ አጠቃላይ ይሄ ምርትና ምርታማነትን የሚቀንሱ ወይም ችግር ላይ የሚጥሉ በርካታ ችግሮች ናቸው እንደ ሀገር የገጠሙን ማለት ነው። ሶ ክላይሜት ቼንጅ እኛ ይሄ የአየር ንብረት ለውጥ መሰረታዊ ችግራችን ነው። በአንድ ጊዜ የአንድ ሲዝን ዝናብ እንኳን ሳይዘንብ ቢቀር በአስር ሺዎች በሚሊዮን የሚቆጠር ገበሬ ወይም አርብቶ አደር ችግር ላይ የሚወድቅበት ሀገር ነው። በተለይ ደግሞ ትሮፒክስ ውስጥ እንደመሆናችን እና አዳጊ ሀገርም እንደመሆናችን ማለት ነው እና እነዚህን ችግሮች ለመቅረፍ መረባረብ አለብን። የአየር ንብረት ለውጥ ችግርን መቀነስ አለብን። የተፈጥሮ ሀብት መራቆትን ችግር መቀነስ አለብን ለሚለው ውይይት ኢትዮጵያ ተወያይ አገር ብቻ አይደለችም። ግንባር ቀደም ተወያይ ናት። ግንባር ቀደም ፖሊሲ አውጪ ናት። ለዓለም የሚሆኑ ለምሳሌ ሲአርጂን ከዚህ በፊት ስናስተዋውቅ ዓለም ላይ በጣም እንደ ኢምፖርታንት ፖሊሲ ትራንዛክሽን ተደርጎ ነው የተወሰደው። ነገር ግን ደግሞ እነዛም ፖሊሲዎቻችንንም መሬት ላይ ለመተግበር እና ውጤት ለማምጣት ለምሳሌ ኢኒሽቲፎች ስንሰራ ነው የቆየ ነው ከነዚህ ግራንድ ኢኒሽቲቭ ከሚባሉት ማለት ነው የአረንጓዴ አሻራ መርሐ ግብር አንዱ ነው። እንግዲህ በክቡር ጠቅላይ ሚኒስትራችን አነሳሽነት በ19 በ2011 ማለት ነው ተጀመረ። ይሄ መርሃ ግብር ሲጀመር በጣም ለብዙ ችግሮቻችን እነዚህ በጣም ትዊን ለምንላቸው በተለይ ለአየር ንብረት ለውጥና የተፈጥሮ ሀብት መጎሳቆል ችግሮች ወይም ተግዳሮቶች መልስ እንዲሰጥ ነው። ምግብም እንዲሆን፣ ደንም እንዲሆን፣ መኖም እንዲሆን፣ የደን ውጤትም እንዲሆን፣ እንደገና ደግሞ የስርዓተ ምህዳራችንንም እንዲያድስ፣ ለወጣቶች ስራ እንዲፈጥር፣ ለሴቶች ስራ እንዲፈጥር እነዚህ ለዓለም ቀውሶች ደግሞ ማለት ነው፣ በተለይ ለአየር ንብረት ለውጥ ማስተሰረየም ማጣጣምም አስተዋጽኦ እንዲኖረው ከኢትዮጵያ የሚያለፈ ትሩፋት እንዲኖረው ተደርጎ የተቀረጸ መርሃ ግብር ነው። እንግዲህ አስፈላጊ መረጃዎችን ሁሉ በተደጋጋሚ ስንጠየቅ ሰጠን። እንግዲህ ጥሩ ስራ ስለሆነ ጥሩ ስራ ስለሆነ ይሄ መርሃ ግብራችን እውቅና አግኝተዋል ማለት ነው። በዚህ መድረክ ላይ ትልቅ ነገር ነው። እዛ ውስጥ እንደ ማወዳደሪያ ያዩቸው አንደኛ ሊደርሺፑን ነው የሚያዩት የነበረው ማለት ነው። አንድ ኢኒሽቲቭ ወይም ደግሞ የልማት መርሃ ግብር ለግለሰብ፣ ለገበሬው፣ ለአርብቶ አደሩ፣ ለከተሜው፣ ለገጠሩ እንደገና ደግሞ ለሀገሩ፣ ለሪጅኑና ለዓለም አቀፉ ማህበረሰብ ምን ትሩፋት ይኖረዋል የሚለው ብቻ ሳይሆን ትሩፋቱ አንድ ነገር ነው ነገር ግን እንዴት ተመራ፣ ስኮፕስ ምንድን ነው የሚለው ደግሞ በጣም ወሳኝ መለኪያ ነበረ። እንዴት አድርጋችሁ ነው የመራችሁት? አሁን አረንጓዴ አሻራ መርሃ ግብርን እንደ ሞዴል የምናነሳዋለን። ሊደርሺፑን አንዱ ያዩት ሊደርሺፑን ነው። አረንጓዴ አሻራ መርሃ ግብር አንደኛው የተወሰደው በስኬሉ ምክንያት ነው። የትም አለም ላይ በቢሊየን የሚቆጠር ችግኝ በአመት ተፈልቶ ተተክሎ አይታወቅም። በመቶ ሚሊየን የሚቆጠር ችግኝ ተፈልቶ በአንድ ቀን ተተክሎ አይታወቅም። ይሄ አንድ ያስመረጠንና ሌሎች አገሮችም እንዲያደርጉት ሞዴል ይሆናል ተብሎ የተወሰደ ነው። ሌላው ትልቁ ነገር ተሳትፎ ነው የታየው ማለት ነው። እንዴት አድርጋችሁ ነው ማህበረሰባችሁን ህዝባችሁን ያሳተፋችሁትና ይህን ነገር የተገበራችሁት የሚል ነው። የኢትዮጵያ አረንጓዴ አሻራ መርሃ ግብር ደግሞ ለብዙ አገሮች ሞዴል የሆነ አሁን ሌላ ቦታ ላይ የተለመደው ነገር ተከፍሎ ነው ምክንያቱም ግለሰቡ ክፍያ ኢንሴንቲቭ ካላገኘ በስተቀር የመንግስት ስራ ላይ ሊሳተፍ የሚችልበት እንዲህ የጋራ የሆኑ ችግሮችን የሚፈታ ስራ ላይ ሊሳተፍ የሚችልበት ሁኔታ ሬር ነው። ገበሬው እዛው የራሱ እርሻ መሬት ላይ የፕራይቬት መሬቱ ላይ ነው ጊዜውን ማጥፋት ጉልበቱን ማጥፋት የሚፈልገው ነገር ግን የአረንጓዴ አሻራ መርሃ ግብር በተለይ ብዙ ገንዘብ ለሌላቸው ብዙ ፋይናንስ ለሌላቸው አገሮች፣ ለታዳጊ አገሮች እንደ ሞዴል እንዲሆን ያደረገው አንዱ የህዝባችን ተሳትፎ ነው። እኛ አረንጓዴ አሻራ መርሃ ግብርን ምንም እንኳን የዛሬ ሰባት ዓመት በክቡር ጠቅላይ ሚኒስትሩ ቢጀመርና ሳቸው ስፒር ሄድ እያረጉት በየአመቱ በከፍተኛ ደረጃ በከፍተኛ ኢንጌጅመንትና ክትትል የተመራ ቢሆንም ግን ፍሮም ግራውንድ አፕ ነው ከታች ነው ወደ ላይ እየገነባ ነው የመጣ ነው። ክልሎች ቀበሌ ወርደው ችግኝ ጣቢያ ወርደው ገበሬውን አማክረው የትኛውን ዝርያ ምን ያክል ችግኝ የቱ ቦታ ነው የሚተከለው እየተባለ ገበሬው እንዲህ አይነት ችግኝ እንዲህ አይነት ዝርያ እንፈልጋለን ይሄም ቦታ ዘንድሮ ብናየው ብንሰራው ይሻላል እያለ እየተገነባ ወደ ላይ የሚመጣ ስለሆነ የህዝብ